ኅዳር 11 ቀን የእናታችን የቅድስት ሐናን ዓመታዊ ክብረዋል በታላቅ ድምቀት እናክብራለን ብለናል። ይህንን ክብረዋል ስለምንድን ነው የምናክብረው ስንል በዛሬው ዕለት ኅዳር 11 ቀን ለእግዚአብሔር ወልድ የሥጋ አያቱ የሆነች አምላክን ለወለደች ለመቤታችን ለቅድስት ድንግል ማርያም እናቷ የሆነች የተመሰገነች እናታችን ቅድስት ሐና የእረፍቷ መታሰቢያ ነው ወይም ደግሞ ያረፈችበት ዕለት ነው ታዲያ ያረፈችበትን ዕለት ነው የምናከብረው ብለን ብቻ ማለፍ ሳይሆን እናታችን ቅድስት ሐና ማናት የስማ ተርጓሜስ ምን ማለትን የሚለውን ልናውቅ ያስፈልጋልና ይህንን ከብዙ በጥቂቱ አጠር አድርገን እንማማራለን እንግዲህ ከስማ ተርጓሜ ጀምሮ አንስተን ስንመለከት ሐና ማለት ምን ማለት ነው ስንል ሐና ማለት በዕብራይስጥኛው የእግዚአብሔር ስጦታ እንደማለት ነው ሐና ዮሐና ሐናን የሚሉ የዕብራይስጥ ስሞች ትርጉማቸው ተወራራሽ ነው። ታዲያ የእናታችን የቅድስት ሐናን ክብሯን መናገር የሚችል የለም። እርሷ ሰማይና ምድርን ለፈጠረ ለእግዚአብሔር ወልድ በሥጋ አያቱ ተብላለችና፣ አንድም ለሰማይና ለምድር ንግሥት ለድንግል ማርያም ወላጅ እናቷ ናትና በእውነት ክብሯን መናገር የሚችል የለም። ወገኖቼ ከዓለም ሴቶች ሁሉ የቅድስት ሐና ማሐፀን እንደምን ይከብር! ወገኖቼ በፍጥረት ታሪክ ለመጀመሪያ ጊዜ ጥንተ አብሶ ወይም ደግሞ የአዳም በደል መተላለፍ የቀረው በማሐፀና ሐና ውስጥ ነውና፣ ለዚህ ደግሞ አንክሮ ምስጋና ይገባል። ይስሐቅን የተሸከመ የሳራ ማሕፀን ብሩክ ከተባለ የቅድስት ሳሃናማ እንደምን አይባል? ከፍጥረታት ሁሉ እግዚአብሔር አምላክ ድንግል ማርያምን እንደመረጠ ሁሉ ቅድስት ሐናንም ደግሞ ለአያትነት መርጧታል። እናታችን ቅድስት ሐና ትውልዷ ወይም ደግሞ ነገዷ ከላይ ከቅዱስ አብርሃም፣ ከታች ደግሞ ከነገደ ካህናት ነው። ይህስ እንደምንድን ነው ቢሉ አብርሃም ይስሐቅን ይስሐቅ ያዕቆብን ያዕቆብ ደግሞ ሌዊንና አስራ አንድ ወንድሞችን ይወልዳል። ሌዊ ቀአትን ቀአት ደግሞ እንበረምን እንበረም ደግሞ አሮን ካህኑን ይወልዳል። ቅዱስ አሮን አላዛርን አላዛር ደግሞ ፊናስን እያለ ትውልዱ እስከ ቴክታና ጴጥርቃ ድረስ ይወርዳል ማለት ነው። ታዲያ ቴክታና ጴጥርቃ እጅግ ባለ ሀብቶች ነበሩ። ይህ ቀራቸው የማይባሉ ሀብታሞች ነበሩ። ነገር ግን አዎ ልጅ አልነበራቸውም። ይህ ቀራቸው የማይባሉ ሀብታም ሆኖ ሳለ ፈራ እግዚአብሔር በወሳቸው ያለ ህግጋቱን ጠብቀው የሚጓዙ ሳሉ ነገር ግን ልጅ አልነበራቸውም። ልጅ ስጠን እያሉ ይማጸኑ ነበረ። ቴክታና ጴጥርቃ ማለት ነው። ታዲያ ቴክታና ጴጥርቃ ልጅ በማጣት ኖረው የእንቦሳዎችና የፀሐይና የጨረቃ ሚስጥርን ተመልክተው ታላቅ ራዕይን ተመልክተው ልጅን አገኙ፣ ወለዱ። ስሟንም ደግሞ ሄሜን ብለው ሰየሙላት። አዎ ሄሜንም ደግሞ አድጋ ለአካለ መጠን ደርሳ አግብታ ዴርዴንን ወለደች። ዴርዴም ደግሞ ቶናህን ወለደች። ቶናህም ደግሞ ሲካርን ወለደች። ሲካርም ደግሞ ሄርሜላን ወለደች። ሄርሜላም ደግሞ ከክርስቶስ ልደት ዘጠና ዓመታት በፊት ከካህናት ወገን የሆነ ደግ ሰውን አግብታ በስርዓተ ኦሪት ትኖር ነበረ። ታዲያ እግዚአብሔር አምላክ ለዚች ደግ ሴት የተባረኩ ሶስት ሴት ልጆችን ሰጣት። ልብ በሉ ወገኖቼ ማጣትና ርሜላ ደጋግ ክርስቲያኖች የነበሩ እግዚአብሔር አምላክን የሚያከብሩ እንደ ህጉና እንደ ስርዓቱ የሚኖሩ ናቸው። ለነዚህ ደጋግ ለሆኑ ለሄርሜላና ለማጣት እግዚአብሔር አምላክ ሶስት ሴት ልጆችን ሰጣቸው። የመጀመሪያዋን ማርያም ብላ ሰየመቻት። ማርያም ስንል ታዲያ መቤታችን ቅድስት ድንግል ማርያምን አይደለም ወገኖቼ። ይችኛዋ ማርያም የትኛዋ ናት ስንል የሄርሜላና የማጣት ልጅ ማርያም ማለት ነው። የመጀመሪያዋ ይቺ ማርያም ታዲያ የሚያደርጋው ዮሴፍ ሚስትና የቅድስት ሰሎሜ እናት ናት። ይቺ ማርያም የመጀመሪያ ልጃቸው ማለት ነው። ሁለተኛዋን ደግሞ ሶፊያ ብለው ጠሯት። ማጣትና ሄርሜላ ሁለተኛ ልጃቸውን ሶፊያ ብለው ጠሯት። እርሷም ታዲያ ቅድስት ኤልሳቤጥን የወለደቻት ናት ማለት ነው። ቅድስት ኤልሳቤጥ ደግሞ የመጥምቀ መለኮት የቅዱስ ዮሐንስ እናትናት ማለት ነው። ልብ በሉ። ሶስተኛ ልጃቸውን ደግሞ ሃና ብለው ሰየሟት ማለት ነው። ይህችውም ታዲያ የፈጣሪ የስጋ አያቱ የድንግል ማርያምም እናቷ ትሆን ዘንድ የተመረጠችውና ስም አጠራሯ የከበረው ዛሬ፣ አዎ ክብረ በዓሏን የምናክብርላት ቅድስት እናት ናት ማለት ነው፣ ሐና። ልብ በሉ ወገኖቼ ማጣትና ሄርሜላ ሶስት ልጆችን ወልደዋል ብለናል። የመጀመሪያዋ ማርያም ናት፣ ሁለተኛ ሶፊያ ናት፣ ሶስተኛ ሐና ናት። ማርያም የማን ሚስት ናት ካልን የአረጋዊው ዮሴፍ ሚስት ናት። እናታችን ቅድስት ሰሎሜን የወለደች ናት። እናታችን ቅድስት ሰሎሜ የትኛ ናት ስንል እመቤታችን ቅድስት ድንግል ማርያም በተሰደደች ጊዜ ስደት ወራት አብራ የነበረችው ማለት ናት። ያቺ ሰሎሜ ለእናታችን ለቅድስት ድንግል ማርያም ምኗ ናት ስንል የአክስቷ ልጅ ነች ማለት ነው። ልብ በሉ ወገኖቼ፣ ሁለተኛዋ ደግሞ ሶፊያ ናት ብለናል። ሶፊያ ደግሞ ቅድስት ኤልሳቤጥን የወለደቻት ናት። የቅድስት ኤልሳቤጥ እናት ናት ሶፊያ። እናታችን ቅድስት ኤልሳቤጥ ደግሞ መጥመቀ መለኮት ቅዱስ ዮሐንስን የወለደችልን ነች። ስለዚህ ለእመቤታችን ለቅድስት ድንግል ማርያም እናታችን ቅድስት ኤልሳቤጥ የአክስቷ ልጅ ናት ማለት ነው። ሶስተኛ ልጅ ደግሞ ሐና ናት ብለናል። ሐና ደግሞ ማናት ስንል መቤታችን ቅድስት ድንግል ማርያምን የወለደቻት ናት። እንዲሁም ደግሞ ለፈጣሪ የሥጋ አያቱ ናት። ይህንን ልብ ብለን ልናውቅ ያስፈልጋል። ታዲያ ዛሬ ክብረ በዓሉን ስለምንድ ነው የምናክብረው? እናታችን ቅድስት ሐና ምን ያረገችበት ነው የሚለውን ታሪኩን ስንመለከት መጽሐፈ ስንክሳርን ስንመለከት እንዲህ የሚል የሚደንቅ አረፍተ ነገር ተመዝግቦ እናገኛለን። ምን የሚል ካልን፣ የዚችን ቅድስት ገድሏንና ትሩፋቷን እንዳንዘረዝር አላወቅነውም የሚል ተጽፎ እናገኛለን። መጽሐፈ ስንክሳራችን ላይ ማለት ነው። የሚገርመው አበ አባቶቻችን እንዲህ አሉት ክብሯን መግለጽ አልጠግበለው ነው እንጂ ተስኗቸው፣ ማወቅ ተስኗቸው ሳያውቁ ቀርቶ አይደለም። ወገኖቼ ክብሯን መግለጽ አዎ አልጠግ ብለው ነው። ይህ እናታችን የቅድስት ሐናን ክብር መናገር ማለት ነው። ስለዚህ እኛም በመጠናችን የብጽዕት ሐናን ሕይወት በአጭሩ አጠር አድርገን መመልከት ያስፈልጋልና እናታችን ቅድስት ሐና ማናት ስንል ወላጆቿ ማጣትና ሄርሜላ ይባላሉ። ማጣትና ሄርሜላ ታዲያ ከካህናት ወገን በመሆናቸው ልጆቻቸውን በጥንቃቄ በስርዓት ኦሪትን ያሳደጓቸው። እናታችን ቅድስት ሐናም ታዲያ ለአቅመ ሔዋን ስትደርስ በሕጉና በስርዓቱ አሳድገዋት በፈቃድ ትውልዱ ከነገደ ይሁዳ የሚሆን አንድ ደግ ሰው አጩላት። ይህ ሰው ታዲያ ስሙ እያቄም ይባላል። ታዲያ ይህ አባታችን ቅዱስ እያቄም አንዳንዴ ስሙ ሳዶቅ ወይም ደግሞ ዮናኪር እየተባለ ይጠራል። ቅዱስ እያቄም ማን ነው ስንን ስንል ክፉ ከአንደበቱ የማይወጣ ምጽዋትን፣ የሚወድ አምላክ እስራኤልን በንጹሕ ልቡ የሚያመልክ ሰው ነበረ ታዲያ እናታችን ቅድስት ሐናን ካገባ በኋላ ከተጋቡ በኋላ እንደ ኦሪቱ ስርዓት ሁለቱ ቅዱሳን ኢያቄምና ሐና ከተጋቡ በኋላ ቶሎ ልጅን መውለድ አልቻሉም ነበረ። ይህ ደግሞ የዘመኑ ወይም ደግሞ የወቅቱ ከባድ ፈተና ነበረ። ለምን ካልን በዘመድ የከበሩ በጠባያቸው የተመሰገኑ መልካምንን የሚሰሩ ሰዎች ሆነው ሳለ ልጅ ስለሌላቸው ብቻ አጧነ በረከት እየተባሉ ከቤተ እግዚአብሔር ይገፉ ነበረ። በአደባባይ ይነቀፉ ነበር። ልጅ በማጣታቸው ምክንያት ብቻ ይነቀፉ ነበረ። የእግዚአብሔር ጸጋ፣ የእግዚአብሔር በረከት የራቃቸው የተባሉ ይነቀፉ ነበረ። ምክንያቱም በብሉ ኪዳን ልጅ አለመውለድ እንደ ኃጢአተኛ ያስቆጥር ስለነበረ ደግነቱ የወቅቱ ሊቀ ካህናት ቅዱስ ዘካርያስ፣ የመጥመቀ መለኮት የቅዱስ ዮሐንስ አባት የሆነው ቅዱስ ዘካርያስ እንደ እነርሱ በዘመኑ ልጅ ያጣ በመሆኑ አብረው ይጽናኑ ነበረ፣ አብረው ያዝኑ ነበረ። ታዲያ የሆነ ሆኖ እነዚህ ብሩካን ሰዎች አምላከ እስራኤልን ከመለመንና ከማመስገን በቀር ምንም የሞላላቸውና የሌላቸው ባይሆኑም እንኳን ድሃን ሳያጎርሱ አይውሉም አያድሩም ነበረ። እናታችን ቅድስት ሐናንም ጎረቤቶቿ ይስቁባት ይሳለቁባት፣ ይነቅፏት ነበረ። እናታችን ቅድስት ሐናን ይቺ ቢወልዷት እንጂ የማትወልድ እያሉ ጎረቤቶቿ ይሳለቁባት ነበረ። እንዲህ እያሉ ሲነቅፏት ሲሳለቁባት ግን እናታችን ቅድስት ሐና ከማልቀስ በቀር ሌላ ምንም አይነት ሰዎችን አትመልስላቸውም ነበረ። እየነቀፏት እየሰደቧት እንኳን ሰምታ ዝም ነው የምትለው። ከማልቀስ በቀር መልስ አልነበራትም። ወደ እግዚአብሔር ከማልቀስ ከማንባት ውጪ ምን ነው ጌታ ሆይ፣ ይህን ነቀፌታ መቼ ነው ከኔ የምታርቀው? እያለች ትማፀን፣ ታለቅስ ነበረ። ወገኖቼ እድሜያቸው አርጅቶም ቢሆን እንኳን ዘመናቸው ገፍቶም ቢሆን እንኳን እግዚአብሔር አምላክን ልጅ ስጠን ብለው ከመማፀን ወደኋላ አላሉም ነበረ። ወገኖቼ ሌላ አማራጭ ፍለጋም አልሄዱም ነበረ። አንድ ቀን ታዲያ ቅዱስ ኢያቄምና እናታችን ቅድስት ሐና ወደ ቤተ እግዚአብሔር ሄደው በዚያ ሲጸልዩ ሲያዝኑ ውለው ወደ ቤታቸው ሲመለሱ ሳለ እናታችን ቅድስት ሐና በመንገዳቸው ላይ አንድ ነገር ተመልክታ እጅጉኑ አምርራ አለቀሰች። ወገኖቼ ምን ተመልክታ ነው ያለቀሰችው ስንል ርግቦች ከልጆቻቸው ጋር ሲጫወቱ ተመልክታ፣ ምን ነው ፈጣሪ ሆይ ያለች የእንስሳትን ማሕፅን የምትከፍት እጽዋትንም ከባሕርያቸው እንዲያፈሩ የምታደርግ እውነት እኔን ሐናን ድንጋይ አድርገህ ፈጥረህኛልን ስትል እናታችን ቅድስት ሐና አምረር አለቀሰች። ወገኖቼ እጅጉን አምረር አለቀሰች። ቅዱስ ኢያቄም ታዲያ በዚህ ጊዜ ወደ ተራራ ወጥቶ ለአርባ ቀናት አለቀሰ ወደ ፈጣሪ አነባ። ቅዱሳን ኢያቄምና ሐና ወደ እግዚአብሔር አለቀሱ፣ አነቡ። ታዲያ ይህ ሲሆን ግን ሁለቱም አርጅተው እድሜያቸው ሄዱ ነበረ። ታዲያ እጅጉን በማልቀሳቸው፣ በማንባታቸው እግዚአብሔር አምላክ ጸሎታቸውን፣ ልመናቸውን፣ ለቅሷቸውን፣ እንባቸውን ሁሉ የተቀበላቸው እግዚአብሔር አምላክ በስተርጅና እድሜያቸው ሰው ሐምሌ 30 ቀን አንድ ራእይ እንዲመለከቱ አደረገ። ሁለቱም ራእይ ተመልክተው አደሩ። ምን አይነት ራእይ ተመለከቱ ስንል ነጭ ርግብ ሰባቱን ሰማያት ሰንጥቃ በማሕፀንሃና ስታደራዩ ተመለከቱ። ይህንን ሲመለከቱ እጅጉን ደስ አላቸው። ከዚያም በኋላ ሐምሌ 30 ቀን ይህንን ራእይ ከተመለከትን ይህንን ነገር ካገኘን አሁኑኑ በምንጣፍ እንገናኝ አልተባባሉም። የእግዚአብሔር ፍቃድ ቢሆን ብለው አዎ ደስ ብላቸው ለሰባት ቀን ፍቃድ እግዚአብሔርን ሊጠይቁ ሁለቱም ሱባኤ የያዙ። ወገኖቼ ሱባኤ ከያዙ በኋላ ለሰባት ቀን ሱባኤ ከያዙ በኋላ እናታችን ቅድስት ሐና እመቤታችን ቅድስት ድንግል ማርያምን ነሐሴ ሰባት ቀን ጸነሰቻት። በእውነት ክብር ለአምላካችን ይሁን። ለዘመናት ሲጠይቁ የነበረው ጥያቄያቸው ተመለሰላቸው። ለዘመናት ሲያለቅሱ የነበረው እንባቸው ታበሰላቸው። ዛሬም በዘመናችን ወገኖቼ ልጅ በማጣት የምትሰቃዩ ብዙ ሰዎች ልትኖሩ ትችላላችሁ። ከቅዱሳን ኢያቄምና ሐና ተማሩ። ምንም እንኳን እግዚአብሔር አምላክ ለጊዜው ልጅ ባይሰጠን እርሷ ዓላማና ምክንያት አለው። ስለዚህ ዛሬ ልጅ ባይሰጠ ነገ ይሰጥኛል ባሉ። እግዚአብሔር አምላክ ሲሰጥ እድሜ አይገድበውም። እግዚአብሔር አምላክ ሲሰጥ መድኃኒት አይከለክለውም። ዛሬ እግዚአብሔር አምላክ ልጅ ትወልዳላችሁ ብሎ ከፈቀደ ማንም አይከለክለውምና እግዚአብሔር አምላክን ብቻ ተማጸኑ። በስተርጅና እድሜያቸውም ታዲያ የተባረከች ነጼተ ንጹሐን ቅድስተ ቅዱሳን ድንግል ማርያምን ነሐሴ ሰባት ቀን ጸነሰቻት። ወገኖቼ ይህም ታዲያ እነርሱም ለወገኖቻቸውም ታላቅ ደስታ ሆነ። እናታችን ቅድስት ሐና ግን ፈጣሪያን ታከብረው ዘንድ በጎነትንና ንጽሕናን አበዛች። ጸንሳም ሳለ ታዲያ እውራንን አበራች፣ ደውያንን ፈወሰች። በአንድ ወቅትም አንድ ታላቅ ግብረ ተአምራትን አድረገች። ምን አደረገች ስንል የጦሊቅ ልጅ በሞተ ጊዜ ለቅሶ ልትደርስ መቤታችን ቅድስት ድንግል ማርያምን በማዕፀኗ ፀንሳ ሳለች እናታችን ቅድስት ሐና ለቅሶ ልትደርስ ሄደች። በዚያም ታዲያ ደርሳ እያለቀሰች አስክሬኑን ስትዞረው ሳለ የእናታችን የቅድስት ሐና ጥላዋ ቢያርፍበት ያ የሞተ ሰው አፈፍ ብሎ ተነስቶ ስለ እናታችን ስለ ቅድስት ድንግል ማርያምና ስለ እናቷ ስለ ቅድስት ሐና መሰከረ። ምን ብሎ መሰከረ ስንል ድንግል ማርያምን የፀሐይ ጽድቅ እናቱ ብሎ እናታችን ቅድስት ድንግል ማርያም ገና በእናቷ ማኅፀን ሳለች ያ ከሞት የተነሳው የጦልቅ ልጅ መሰከረ። ወገኖቼ ሐናንም ደግሞ ሰማይና ለፈጠረ አያቱ በማለት ለእግዚአብሔር ወልድ አያት መሆኗን ለአያትነት መመረጧን፣ አዎ ከሞት የተነሳው ሰው መሰከረ ወገኖቼ። ታዲያ ይህንን ገቢረ ተአምራት የተመለከቱ አይሁዳውያን እናታችን ቅድስት ሐናን ሊገድሉ ብዙ ጊዜ ሞክረዋል። ግን መላከ ሰላም ቅዱስ ገብርኤል አልፈቀደላቸውም እና ያንን ማድረግ አልቻሉም። እናታችን ቅድስት ሐና ግንቦት አንድ ቀን የሰማይና የምድር ንግስት የሆነችውን መቤታችን ቅድስት ድንግል ማርያምን ሊባኖስ ተራራ ላይ ወልዳ ሽሙጥን ከሁላችንም ላይ አራቀችልን። ስሟን ማርያም የአምላክ ስጦታ ብለው ሰይመው ለሦስት ዓመታት እመቤታችን ቅድስት ድንግል ማርያምን አሳደጓት። የሚገርመው በሦስት ዓመታት ውስጥ ቅድስት ሐና ድንግል ማርያምን ከክንዷ አውርዳት አታውቅም ነበረ። አንድ ጊዜም ታዲያ መልአክ ተወስደውባት ፍጹም አልቀሳለች። ኋላ ግን መልሰውላታል። ሌላኛው የሚደንቀው እግዚአብሔር የዓለም ውዱን ስጦታ እመብርሃንን ሰጣቸው። ለዚያውም ዕድሜ ዘመናቸውን ሁሉ ልጅ ስጠን ብለው ሲማጸኑ ከነበረ በኋላ ውድ የሆነውን ስጦታ መብራንን ሰጣቸው። ለቅዱሳን እያቄብናና እነርሱም ታዲያ ይቺን ውድ ስጦታቸውን ሳይሰስቱ መልሰው ለፈጣሪ ሰጧት። ለእግዚአብሔር ቤት አገልጋይ እንድትሆን ሰጧት። ወገኖቼ ቅዱሳና ድንግል ወደ ቤተ መቅደስ ከገባች በኋላ የእናትነት ፍቅሯ እያሳሰባት እያስጨነቃት ለአምስት ዓመታት እየተመላለሰ ትጎበኛት፣ እየተመላለሰ ትስማት ነበረ። ታዲያ እመቤታችን ቅድስት ድንግል ማርያም ስምንት በሞላት ጊዜ ግን የእግዚአብሔር ጥሪ ወደ እናታችን ወደ ቅድስት ሐና ደረሰ። ከክርስቶስ ልደት ስምንት ዓመታት አስቀድማ እናታችን ብፅዕት ሐና በዛሬዋ ዕለት ህዳር 11 ቀን ከዚህ ዓለም አርፋለች ማለት ነው። ስለዚህ ዛሬ የምናከብረው የእናታችን የቅድስት ሐናን አዎ የእረፍቷን መታሰቢያ ነው። ትንሽ ቆይቶም ታዲያ ባለቤቷ ቅዱስ ኢያቄም ተከተላት። እኛም ልጆቿ ብፅዕት እናታችን ቅድስት ሐና ምስጋና ይገባሻል እያልን ልናመሰገናት ይገባል። ወገኖቼ፣ ዛሬ ህዳር 11 ቀን ስለምንድን ነው የቅድስት ሐናን ዓመታዊ ክብረ በዓል የምናክብረው ስንል፣ አዎ ያረፈችበት ዕለት ስለሆነ ነው። ይህንን ታዲያ የሰማን የተማርን ሰዎች ላልሰሙ ላልተማሩ ወንድሞቻችን ልናስተምር ያስፈልጋል። ምክንያቱም ይህ መንፈሳዊ ግዴታችን ነው። የተማርነውን አስተምረን ቢሆን እኛ ያወቅነውን አሳወቀን ቢሆን ኖሮ ማንም አቶወልድ ልናስመክር ስናሰታ ማህተብ አንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኛ የተማርነውን ስለማናስተምረ ያወቅነውን ስለማናሳውቅ ብዙቶቻችንና ወንድሞቻችን እየሳቱን ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችን አስተምህሮ ልናስተምር ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንን ይርዳል። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻና ላይ የመጣች ሰዎች ካላችሁ ከዚህ በፊት የተማማር ነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስከረብ አርጋችሁ የደወል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ እለት ዕለት ከዚህ የሚለቅቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንደ አጋጣሚ አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቅቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስከረብ አርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። እንግዲህ መርሃ ግብራችንን ከመጨረሳችን አስቀድሞ አንድ መልእክት ወደ እናንተ አስተላልፋለሁ። ይህ መልእክት ምንድን ነው ካላችሁኝ ዘንዳ እንደሚታወቀው በዚህ መንፈሳዊ ቻናል ላይ በዓመት ሶስት ታላላቅ የበረከት ስራዎች ይሰራሉ። እነዚህ ሶስት ታላላቅ የበረከት ስራዎች በማቴዎስ ወንጌል ምዕራፍ 25 ላይ የተጠቀሰና ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ በሚመጣበት ጊዜ የሚጠይቀንን ጥያቄዎች ለመመለስ እየተዘጋጁ ናቸው። በዚህም መሰረት ታዲያ አዲስ ዓመትን ምክንያት በማድረግ የታሰሩ እህት ወንድሞቻችንን እንጠይቃለን። በዚህም ደግሞ ታስሬ አልጠይቃችሁኝ የሚለውን ጥያቄ እንመልሳለን። የገና በዓልን ምክንያት ማድረግ ደግሞ የታመሙት ወንድሞቻችንን እንጎበኛለን። በዚህም ደግሞ ታምሜ አልጠይቃችሁኝ የሚለውን ጥያቄ እንመልሳለን። የፋሲካ በዓልን ምክንያት ማድረግ ደግሞ የተራበ እናበላለን፣ የተጠማ እናጠጣለን፣ ነዳያንን አንድ ቦታ ሰብስበን እንመግባለን። በዚህም ደግሞ ተረቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝ የሚለውን ጥያቄ እንመልሳለን ማለት ነው። በዚህም መሰረት ታዲያ አሁን ከፊታችን የሚመጣውን የገናን በዓል ወይም ደግሞ የጌታችን የልደት በዓል ምክንያት ማድረግ መድኃኒት መግዣ እንኳን አተው በየሆስፒታሉ የሚሰቃዩትን በተለይም ደግሞ በካንሰርምም የሚሰቃዩትን እህት ወንድሞቻችንን እየሄደን እንጎበኛለንና እዚህ በረከት ስራ ላይ ሁላችሁም አነሰ በዛ ሳትሉ ልትሳተፉ ያስፈልጋል። የመቶ ብር ቻለንጅ ብለን ጀምረናል። ከመቶ ብር ጀምሮ ሁላችሁም አነሰ በዛ ሳትሉ የአቅማችሁን አድርጋችሁ እዚህ የመቶ ብር ቻለንጅ ላይ ልትሳተፉ ያስፈልጋል። በምን አካውንት ነው የምሳተፈው? እንዴት ነው የምሳተፈው ብላችሁ የምትጠይቁ ሰዎች ካላችሁ የዚህ ቪዲዮ የኮመንት የመጀመሪያ ቦታ ላይ ሊንክ አስቀ አስቀምጥላችኋለሁ ያን ሊንክ ስትጫኑ ሙሉ ዝርዝር መረጃው በጽሁፍ ይመጣላችኋል። እርሱን አንብባችሁ እዚህ የበረከት ስራ ላይ መሳተፍ ትችላላችሁ ማለት ነው። እግዚአብሔር አምላካችን ሁላችንንም የበረከቱ ተካፋዮች ያደርገን። እግዚአብሔር አምላካችን እስካሁን አሳት ጠብቆ ያሰማረን የመከረን፣ የገሰደ አባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን የሰማነውን በዝነ ልቦናችን ያሳደረብን ሰሜዎች ብቻ ሳንሆን በሰማነው ቃል ሠላሳ፣ ስድሳ፣ መቶ ያማረ ፍሬ ያፈራን ዛሬ ስሙ ቀዳሾች፣ ነገ ደግሞ የመንግሥቱ ወራሾች ያደርገን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። ወስብሐት ለእግዚአብሔር ለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።